ጽናት የመጨረሻ ውሳኔዋን ወስናለች። ኪራን መቼም ቢሆን አልለይሽም፣ መቼም ቢሆን ካላንቺ ኑሮ ሀያ አምርም እያለ እያለቃቀሰ ይገኛል። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው ጽናት ድራማ ክፍል አምሳ አንድን ይጀላችሁ መጥቻለሁ። እንደምትወዱትም ተስፋ አደርጋለሁ። ውድ ቤተሰቦች ቪዲዮን እስከመጨረሻው ድረስ አይታችሁ ተወደዳችሁ፣ ሸራይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት ትጠይቃለው። ኪራ ራሴን በመጠጣ ድንዝዛለው ባለው መሰረት ዛሬ ምንችክ ብሎ ገብቷል ወደ ቤት። እንግዲህ በዛም ሰዓት ጽናት ጋር ጽናት ባለችበት ቦታ ሄዶ ነበረ። እሷም እየጠጣ ባለበት ሰዓት ደውላለትም ነበረ። በምትደውልልበትም ሰዓት እሱ ችሎ ስልክ ማውራትም አልቻለም። እንደዛም እየተወላገደ ቤቱ ገብቷል ማለት ነው። መጠጡን በእኔ ምክንያት እንዳታደርግ እያለውን እያለችው ነው። ጽናትም እንግዲህ ደግሞ በባዶ ሆድህ ነው አደል የጠጣኸው እያለችም ስትለው ነበር። እሱም እንግዲህ ይህን ታልሽ ለምን አትደውልኝም ነበር፣ አንቺስ ስመጠጣት የምፈልገሽ ነው አይደለም እያለ ሴራትም ነበረ። ምግብ ላምጣለህ ስትለው አልፈልግም ነው ያላት። ምግብም እንደማይፈልግ እንደዛም ሴራት ነበረ። አንቺ እንዳረግሽኝ ከሆነ ኧረ ሰው እንዳታስነሳ ሰዎቹን አትረብሽ ምናምን ስትለው አንቺ እንዳረግሽኝ ከሆነማ የሞተ ሰውም አስነሳ ነበር እያለም ሲላት ነበረ በዛም ምክንያት ጽናት በጣም ውስጧ ተሰምቷት አሳዝኗት ትቅፍት አደርገውና ታሳዝነዋለች በሱም በዛም ሰዓት በጣም ተደስቶ በቃ አሁን መለያየታችን የውሸት ነው በይኝ፣ ስትቀልጂ ነበር አሁን የውሸት ነው በይኝ ሲላትም ነበረ። ጽናትም እንደዛ ማድረግ አልችልም ትለዋለች። ኪራም ለምን ይላታል፣ እኔን ጠልተሽኝ ነው ሲላት፣ ጽናትም እኔ ማንንም ሰው አልጠላም ትለዋለች። በቃ ውጪልኝ አልፈልግሽም ይላታል። እሱም እንግዲህ ጽናትም በቃ ተረጋጋ ትለውና ታጠገቡ ትወጣለች። ኪራም ሁላችሁም ሙቱ ከጽናቴ በቀር ሁላችሁም ሞቱ። ሁላችሁም አስመሳዮች ናችሁ እያለም ነበረ። በዛም አጋጣሚ እንቅልፍ ይዞት በዛው በተቀመጠበት ይዞት ሄዷል። ጽናትም ትመጣና ታለባብሰውና ወደ ኩሽና ትሄዳለች። አሴትም ትመጣለች። እሷ ኩሽና አንዳንድ ነገሮችን ትጠይቃታለች። ቤትም ሰራተኛ እንደሆነች በዛው ትጠይቃታለች። እ እቅድ እንዴት እቅድ ኪራ ማታ አምሽቶ ነው የመጣው፣ ቶሎ አልገባም ምናምን ትላታለች። ጽናትም ኧረ ቶሎ ነው የገባው ትላታለች። እኔ እኮ ቶሎ አልተኛሁም እስከምተኛ ሰላሳ ደቂቃ ምናምን ቆይቻለሁ ትላታለች። ሀያ ደቂቃ ምናምን እሱ መቷል እያለች በምትላትም ሰዓት አላርም ሞልተሽ ነው እንዴ የምትተኙ ምናምን ስትላት መሰለብኝ አይደል ምናምን ትላታለች። ያው ሁሉም ነገር በቅድ ነው ትላታለች እንደ። ይህም ደግሞ እቅድ ያስፈልገዋል እያለች አንዳንድ ነገሮችን ስትጠይቃት አንቺ እዚህ ቤት ሰራተኛ ነሽ አይደል ትላታለች። አዎ ሰራተኛ ነኝ ትላታለች። ካላ ምንድን ነው የሚከፈልሽ? ምናምን እያለች ትጠይቃታለች። አለች አንቺ እንዴት ነው ያለ እቅድ የምትኖሪው? ምናምን እያለች ስትላት እኔ በቸርነቱ ነው የምኖረው ትላታለች። እንደዛ የሚባል ነገር የለም እዚህ ቤት አንቺ በሰራሽውና በምትሰሪው ልክ ነው የሚከፈልሽ። ስለዚህ ሁሉም ነገር እግዚአብሔር በሰራሹ ልክ ነው የሚከፍልሽ እያለ እንደዛ እያለ እያለቻትም ነበረ። ቁርስ ልስጥሽ ትላታለች። አይ በኋላ ኪራን ላስነሳው እንዴት ትላት፣ አታስነችው ትንሽተኛ ምናምን ትላታለች። እሽ በቃ በኋላ ኪራ ሲነሳ አብረን እንመላለን ትልና በዛው ተወጣለች እዛም ስትወጣ ኪራ በረንዳ ላይ ቁጭ ብሎ ነበረ። በረንዳውም ላይ ቁጭ ብሎ ምነው፣ ምን ሆነ? ፊት ትክክል አይደለም ደብሮ ካል ትለዋለች። እሷም እረ አልደበረኝም እን አንዳንዴ ደብሮኝ ነው ይላታል። ለምን እሺ የድብርት መድኃኒት አለ ቃል ግባ ትስማማለክ ትለዋለች። ራሱ የመጣውን ድብርት የመጣው እንዴት ብዬ ነው እኔ የምመልሰው ምናምን እያለ ይላትም አንዳንድ ነገሮችን በስፖርት ድብርት እንደሚጠፋ የራሷን ልምድ ታስተምረዋለች። በዛም ሰዓት እንደዛው እየሰሩ እያለ ወደ ቤት ገብተው ስፖርት እየሰሩ እያለ ጽናት ድንገት ትመጣለች። ድንገትም ስትመጣ በጣም ድንግጥ ይላል። በጣም ይደነግጥና እሷም ጽናትም ሰው ውጭ ይጠራካል እንደማለት ብላ ትወጣለች። አሴትም ደግሞ እንዴ ምንድ ነው ምንሆናችሁ ነው እና እሺ ቆይ መጣሁ ብሏት፣ ኪራም ጽናትን ተከትሎ ሲሄድ እኔም እኮ ብዬክ ነበር፣ አትችለኝም ብዬክ ነበር ምናምን ትለዋለች። እሱም ይሄዳል። አንዳንድ ነገሮችን ጽናትን በጣም ንድድ ብላም ነበረ። አቅም ክን ልትገምተክ ነበረ አደለ? እንደዛ እያለች ስትለው በጣም ተናዳ አንዳንድ ቃላቶችን ስትናገረው፣ እሺ ለምንድን ነው እኔ ስቀርብሽ አንቺ ትሸሽኛለሽ? እኔ ስቀርብሽ አንቺ ትሸሽኛለሽ? እሺ ምን ልሆንልሽ ብሎ ራሱን በጣም ስሜታዊ ሆኖ ተናዶም ነበረ። በዛም ምክንያት ጽናትን ብላ ወደ ኩሽና ሄዳ እምሩ ትመጣለች። እምሩም ለምንድን ነው እንደዚህ የደበረች ወደ ኩሽና ወደ ሳሎንም መግባትሽን አቁመሻል? ምናምን እያለ ስትላትም ነበረ። ናሆምም ጽናትን ለምንድን ነው ከኪራ ጋር የተፈጠረውን ችግር ፈታችሁት እያለ ሲላት እስከ መጨረሻው ፈተነዋል፣ ምናምን ለጓደኛ ሁሉንም ነገር እንዲያምን ንገረው ትለዋለች። እንግዲህ ለምን እንዴት እንደዚህ ይሆናል? ተይ ጽናት። ጽናት እንዴት እንደዚህ ሆነች? ለምንድን ነው እንደዚህ የተቀየረችው? የተፈጠረ ችግርማ አለ፣ ጽናት ያለ ምክንያት እንደዚህ አትሆንም፣ እያሉ እንግዲህ ቤተሰብ እንዳለ ውስጡ ተረብሾ ነበረ። ናሆምም ቢጠይቃት ምንም ልትነግረው አልቻለችም። እምሩም እንደዚሁ አንዳንድ ነገሮችን ስትጠይቃት፣ መጨረሻ ላይ ግን ልትነግራት ሞክራለች ማለት ነው። ለማንም እንደማትናገርና፣ አዎ ለማንም እንደማትናገር ቃል ግቢልኝ ብላ እስኪ ንገሪኝና ልስማውና፣ ቃል እገባለሁ ምናምን ብላት፣ ለዛም ልትነግራት ጫፍጫፍ ልትነግራት ሞክራለች። አንቺ ግን ለማን ነው የምትኖሪው? እኔ ለሰው ደስታ ብዬ የራሴን ህይወት የራሴን ደስታ እያጣሁ ነው። ለአባቴ ብዬ ለሰው ብዬ ለአንዳንድ ነገሮች ብዬ ለሰው ብዬ ነው እንደዚህ እየተጨነቅኩ ያለሁት እያለች አንዳንድ ነገሮችን ነግራታለች። እሷም ደግሞ እንግዲህ እየተጨነቀችበት ያለው ምክንያት የአባቷም አባቷም ታማሚ በመሆኑ አንፃር እሷም ደግሞ ተመራ የአባቷን አንዳንድ ነገሮችን ለማሳለፍና እሱን አንዳንድ ሰው ወደ ከተማ የሄደችው ወንድ ፍለጋ ነው እያሉ፣ አባቴ ደግሞ በእንደዚህ አይነት ምክንያት እንዲጸጸትብኝም አልፈልግም። አባቴ በእኔ ምክንያት እንዲሸማቀቅብኝ አልፈልግም። አባቴን እንደዚህ አይነት ደረጃ ላይ ማድረስ ነው ፈልገው ብላ የአባቷን ግብ ለማድረስ ነው እንግዲህ እሷም አላማዋ፣ አላማዋም ደግሞ ምንም ሊሳካላት አልቻለም። አንድ ሰው የሆነ ነገር ሲያስብ መቼም ሁሉም ከፈጣሪ ነው። ጽናት ደግሞ በፈጣሪዋ የምታምን ልጅ ነች። ምንም ቢሆን ይሳካላታል። አሁንም ቢሆን ይሳካል። እስቲ መጨረሻው ደግሞ ምን እንደሚሆን የምናይ ይሆናል ውድ ቤተሰቦቼ ጽናትም እንግዲህ ለመናገር ለምሩልት ነግራት ዳርዳር ብላለች። እስቲ ቀጣዩ ላይ ምትነግራት ይሆናል ብለን በጉጉት እንጠብቃለን ውድ ቤተሰቦቼ። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። እውነት ጽናት እና ኪራ አንድ ላይ ይቀጥላሉ ወይንስ ደግሞ ይለያያሉ የሚለውን ቀጣይ ላይ የምናይ ይሆናል። ጽናትስ እውነቱን ታወጣዋለች ወይንስ አታወጣውም የሚለውን የምና የሆናል። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። በሌላ ቪዲዮ ውስጥ እንገናኝ። ሰላም ሁኑልኝ፣ ሰላም ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ